የህዝባችን ኑሮ እየዋዠቀ ነው፣ እውነት ወይስ ሐሰት ይላል ወለ ይሄ ጥያቄ። የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪክሊ ሐሰት ነው። ሁለት ቤት የገዛ አንድ ቤት በነጻ። ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪልስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 2 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ አንድ እስከ ባለ አራት መኝታ ቤት በተለያየ የካሪ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል። የኑሮ ውድነት በፊት ካለበት በሁለት እጥፍ ጨምረዋል። ማሻሻያውንም ተከትሎ የሀገሪቱ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የሕዝባችን ኑሮ እያዋጀቀ ነው እውነት ወይስ ሐሰት ይላል ወይ ይሄ ጥያቄ። የኑሮ ውድነቱ በእጥፍ ጨምረዋል የሚለው ካቴጎሪክሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ ቁም ነገሮች አሉ። ጥያቄው ተሰሳላችሁ ማክሮ ኢኮኖሚ ማሻሻያውን ስንተገብር ያው ባለፉ ተምስ አመታት ተሰሩ ለውጦች ላይ ቢውል እያደረገ መጥቶ ባለፈው ላይ ወደ ተሟላ ማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረው ንዝዛባው ኔታ ይሄ ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ የነበረው በተለይ ከውጭ ምንዛሬ አንጻር በባንክ የነበረው የውጭ ምንዛሪ ተመንና በጥቁር ገበያ የነበረው በጣም የተለያየ ነው የነበረው። ሶ ያንን ያስተካከለ ማሻሻያ ነው ይዘን የመጣ ነው። እንግዲህ የሰው ፐርሰፕሽን በባንክ ሰባ ብር ስለነበረ ከዛ አሁን መቶ ሀያ ሲሆን በእጥፍ ጨምረዋል፣ ኑሮ ውድነቱን አብረው ጨምረዋል የሚል እሳቤ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የግሽበት የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ዛሬ አሁን የካቲት የፌብሯሪ መጨረሻ ሪፖርት አለን። የካቲቱን ሪፖርት ከአምና ጋር ብታስተያዩ 28 በመቶ የነበረው አሁን ወደ አስራ አምስት ። በመቶ ነው የጨመረው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። ለዚህ ነው ጥያቄ የተለየ ትርጉም አለው ያልኩት። ምክንያቱም ኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገቢያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው ነው። የሸቀጦች ዋጋ ምን ይመስላል? እነዚህ የተለያዩ ጉዳዮች አብሮ መታየት አለባቸው። ይህን ስናይ አይቲንክ የተቀላቀለ ውጤት ነው ያለው። ወደ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን አሁን የኢትዮጵያ የግብርና ፕሮዳክት ምርታማነት የጨመረበት ሁኔታ አንዳንዴ ለራስ የሚገርም ነው። ያው መቼም ሁላችንም ወጣ ብለን አይተናል በዓይናችን በየቦታ ያለውን የምርታማነት ሁኔታ ይሄ ምርታማነት የአርሶአደሩን ኑሮ እየቀይረ ነው የሚለው ዶክተር ፍጹም፣ መቼም ይህን ሰርቬ በቅርቡ መስራት አለብን፣ አጠቃላይ የቤተሰብ ሰርቬ መስራት አለብን። ግን ግብርና ሚኒስቴር የሰራው አጠቃላይ ክላስተር አካባቢ ያለ የተሰራ ሰርቬ አለ ምርታማነት በ28 በ29 ፐርሰንት በመጨመሩ ገቢ ቢያንስ በ18% እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶአደሮች አካባቢ። እነዚህ ደግሞ ትንሽ አይደሉም። አሁን እኮ ግማሹ የሚታረሰው መሬት በመኸር ወቅት ወደ ክላስተር ገብቷል። ስለዚህ ሁሉ አርሶአደር የገቢ ሁኔታ እየጨመረ ነው ማለት ነው። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በአምስት በስድስት እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞስተኛው አለ ከተማ አካባቢ ያለው ቋሚ ደሞስተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም አይ ቲንክ ለክርክር የሚቀርብ ነገር አይደለም። ይህን ለማስተካከል የደሞዝ ማሻሻ ባለፈው ተደርጓል። በተለይ አነስተኛ ገበያ የሚያገኙትን በ ሶስት መቶ ፐርሰንት ያክል ትስታከላለ እያለ እስከ አስር በመቶ ድረስ ይሄዳል። ግን ገና ነው። የሲቪል ሰርቪሱ ሪፎርም በደንብ ሰርተን ህዝቡን በደንብ ካገለገል ነው ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለውን ደሞዝ ማስተካከል አለብን። የመንግስት ደሞዝ በቂ አይደለም ለሚከፈሉ፣ እንዲሁም ያግሉ ጋር ያለው ደሞዝ ከዛው ጋር የሚተያይ ስለሆነ የህዝባችንን የገቢ አቅም መጨመር አለብን። ስራ መጨመር አለብን። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው በአጠቃላይ የማክሮ ማሻሻያው በእኛ ግምገማ በጣም በጣም የተሳካ ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል፣ ምክንያቱም ከ28 ወደ 15 ስለመጣ። ግን ቅድም እንዳነሳሁት ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርት ማለት መስራት ያስፈልጋል። የህዝባችን ደግሞ ደሞዝ መጨመር መቻል አለብን። የቀረን የቤት ስራ አለ ማለት ነው። አሁንም ድህነት አለ በሀገር ውስጥ። ይህንን ውድነት የሚቀንስ የህዝብና የመንግስት ትብብር ርብርብ ያስፈልጋል። ጣው እኔ ጋር አን ብዙ ጥያቄ ያለች ነው ይመስለኝ፣ አጠራርጌ ኛውን ባነሳ ጥሩ ነው የሚሆነው። እንደተባለው በነዚህ በተነሱ ለምሳሌ ነዳጅ፣ ኤሌክትሪክ ላይ የተደረገ ጭማሪ አለ። የግብር ጭማሪ የሚለው የለም፣ ተሳሳተ ነው። የተደረገ የግብር ጭማሪ የለም። መጣበታለው ግን ነዳጅ ላይ ያለውን ትንሽ ህዝባችን እንዲረዳው ፐርስፔክቲቭ መስጠት ያስፈልጋል። ነዳጅ ቅድም እንዳነሳዎት የውጭ ምንዛሬ ማሻሻያ ስናደርግ ሌሎቹ ወረዲህ በጥቁር ገበያ የሚገቡ ነበሩ። መንግስት ቀጥታ ከሚገዛቸው ነገሮች አንዱ ነዳጅ ነው። ስለዚህ ማሻሻያውን ስናደርግ በባንክ ለብር የሚከፈለው የገንዘብ መጠን ከፍ ያለ ስለሚሆን ያ ከፍተኛ የሆነ የዋጋ ጭማሪ ይዞ መምጣቱ የግድ ነው የነበረው። ግን ያንን ከግምት በማስገባት መንግስት ይሄንን የተጨመረውን እንዳለ ወደዙ ብናስተላልፍ በጣም ከባድ ነበር የሚሆነው። ለዚህ እንዲረዳ ሰባ ቢሊዮን ብር በመመደብ መንግስት አሁን ወደ ማህበረሰቡ እየቀረበ ያለው ዋጋ የተደጉመ ዋጋ ነው። አሁን አንድ ሰው ሄዶ ነዳጅ ሲቀዳ ቤንዚን ከሆነ 21 22 ብር፣ ናፍጣ ከሆነ 24 ብር፣ ኬሮዚን ከሆነ 12 ብር አካባቢ እየተደጎ መንግስት እየተደጎመ ነው የሚቀዳው ማለት ነው። ሁሉም ሰው ይሄ ማድረግ ለምን አስፈለገ? ከባድ ነው። ይሄ ድጎማ ብዙ ስራ ልንሰራበት የምንችለው ነው። ግን ጠያቂው እንዳነሱት ይሄ የዋጋ ጭማሪ ቀጥታ ወደ ማህበረሰቡ ካለፈ ከፍተኛ ጉዳት ይዞ ስለሚመጣ ነው። በሌላ በኩል ኤሌክትሪክ ላይ ኤሌክትሪክ ተቋሞቻችን ወጪያቸውን መሸፈን የሚችሉ ተቋማት ሆነው አልተገነቡም ነው ባለፉት አመታት የነበረው የተበላሸ የኢንቨስትመንት አሰራር፣ የተቋማት አመራር ብዙ ሊኬጅ ነበረበት። ህዝባችን ደግሞ ወደ 50 በመቶ የሚሆነው ህዝባችን ገና መብራት አላገኘም። ያ ህዝብ መብራት እንዲያገኝ እነዚህን ተቋማት ዘላቂነት ባለው መልኩ የፋይናንስ ስርአታቸውን ማስተካከል ያስፈልጋል። ከዛ አንጻር አንዱ ማስተካከያ መንገድ የሚያስከፍሉት ዋጋ ቢያንስ ወጪያቸውን እየሸፈነ በአንድ አይደለም በጊዜ ሂደት እየሸፈነ መምጣት አለበት። በዚህ ምክንያት የታሪፍ ማሻሻያ ተደርጓል፣ እውነት ነው። ግን የታሪፍ ማሻሻያ ሲደረግ በጣም በጥንቃቄ አሁንም አነስተኛ ገቢ ያላቸው የማህበረሰብ ክፍሎች ኦልሞስት የዋጋ ጭማሪ ያልተደረገ ማለት ይቻላል። በወር አራት ብር ነው አሁን እስከ 50 ኪሎዋት የሚጠቀም ቤተሰብ አራት ብር ማለት አስር አስራ ሶስት ሳንቲም ማለት ነው በቀን እንግዲህ ይሄ እንደው ለማሳተፍ እንጂ ትርጉም ያለው ጭማሪ እንደሆነ የምንረዳው ነው ነገር ግን በሌላ በኩል ከፍተኛ የሆነ የኤነርጂ ኮንሳምሽን የሚወስዱ አሁን የዴታ ማይኒንግ ላይ የሚሰሩ ኩባንያዎች አሉ ብዙ የኤነርጂ ዲማንድ ያላቸው ትልቅ ፋብሪካዎች አሉ ኤሌክትሪክ መኪናዎች አሉ እነዚህ በየጊዜው አትሊስት ያወጣውን ወጪ ተቋሙ እንዲተካ ማድረግ ካልቻለን በስተቀር እንግዲህ የልማት ጉዳይ የአጭር ጊዜ እና ረጅም ጊዜ የመምረጥ ጉዳይ ነው። በዘላቂነት መብራት እናቅርብ ወይ የሆነ ጊዜ ተንገዳግደው ይቆሙ እነዚህ ተቋማት የሚሉ መምረጥ ያስፈልጋል ማለት ነው። ግብር በተመለከተ ግን ምንም ይሄ ብዥታ አለ። ግብር ተጨመረ የሚል ቫት፣ ኦፍኮርስ አዎ፣ የተጨማሪ ሴት ታክስ በተመለከተ የነበረ አዋጅ አለ። ይሄ አዋጅ እኛው እዛው ገንዘብ ሚኒስቴር በስቶ ስልጣን እየሸረሸረ ይኛው ኤግዚምፕሽን ይሰጣል። አንዴ ነ ይጽፋለው አንዴ ሌላው ይጽፋል እያል ስንሸረሸር ስንሸረሸር ቆይተን ህጉ በሰጠው ልክ ገቢ ሰብሰብ አልነበረም። ሶ እነዛን የበዙ የተሰጡ አትክፈሉ በሚል በቀላጤ ደብዳቤ የተሰጡትን ነው ያስተካክለው። ግን ይህም ሲደረግ አሁንም ለምሳሌ እንደ ምግብ ፍጆታ ያሉ ቤት ውስጥ የሚበስሉ ማለት ነው። አሁን ብዙዎቹ የእህልና ጥራጥሬዎች ከቫት ነፃ ናቸው። ወተት ከተጨማሪ እሴት ታክስ ነፃ ነው። ተጨማሪ እሴት ታክሱ ሲስተካከል አሰራሩ እነዚህን አሁንም እንዳይጨመርባቸው ተደርጎ ነው የተሰራው። ግን በተለያየ የመንግስት ተቋማት የተሰጠ የተጨማሪ እሴት ታክስ ነጻ የሚል ደብዳቤ ነበር። እነዚያ ደብዳቤዎች ነው የሰበሰበው መንግስት ማለት ነው እንጂ በገቢ ግብርም በሌሎች የግብር አይነቶች ላይ አዲስ የተጨመረ ግብር የለም። እና ይሄ በጅታ እግጥ እድሉን ስላገኘው እንደውም ደስ ብሎኛል መጥራት አለበት። እንዲሁም ተደራራቢ ነው የሚሉ ነገሮች አሉ። ተደራራቢ ኦፍኮርስ አዲስ የጣል ነው ታክስ። አሁን የፕሮፐርቲ ታክስ አለ፣ እሱ ደግሞ ሌላ ገና ወደ ተግባር አልገባም። ይሄ ንብረት ላይ የሚጣል ታክስ ነው። በአጠቃላይ የነዚህን የዋጋ ጭማሪ ሁኔታ በዚህ እይታ ማየት ጠቃሚ ነው የሚሆነው በዚህ ሁሉ ውስጥ ግን አንክ የዚህ የእኛ መንግስት አንድ መለያ ባህር የሆነው ድሃውን ያተኮረ እንዲህ መሆኑ እንዴት አድርገን ለምሳሌ አሁን ቅድም ያነሳት ቄማር ሲታክስ ሲጣል ቅድም ዋጋ ሲጨምር እስከ 50 ኪሎዋት ኖራል ያልኩት እስከ 200 ኪሎዋት ቄማር ሲታክስ አይጣልበትም፣ አይከፈልም። ከዛ በላይ ላለ የኤነርጂ ግዢ ነው። ቄማር ክብረት እንደጠደቀው እንደምታውቁት የአደጋ መከላከል ፈንድ ተቋቁሟል። እዚህ ፈንድ ሳበ ሉክ ችግር ሊያጋጥመን ይችላል። እንደ ሀገር ችግር ሲያጋጥመን ግን ተረዳርተን እራሳችን እንወጣው በሚል ከ ከተለያዩ አገልግሎቶች ከአየር መንገድ፣ ከቴሌኮም፣ ከሁሉም ትንሽ ትንሽ ተወጣጠው ከደሞዛችን አስር ብር አምስት ብር ቢሆን አዋጥተን ባህላችን ስለሆነ ጠንካራ ፈንድ እናቋቁም የሚል በቅርቡ በሚኒስትሮች ሰኩሬት የጸደቀ አዋጅ አለ። አዋጅ ወደ ፓርላማ ይሄዳል። አጠቃላይ የመንግስት ዝግጅት አንዳንዴ ትንሽ የክቡር ጠቅላይ ሚኒስትሩ የመተንበያ አቅምም ይገርመኝ ማለት ይሄ ጉዳይ ዓለም አቀፍ ሁኔታው ወደዚህ ደረጃ ይመጣል ብሎ የገመት አልነበረም፣ ግን አስቀድመን መዘጋጀታችን ዛሬ ይሄ ችግር ሲመጣ ብዙ አላስደነገጠ ነው። ምን ምንም እያደረግን ያለ ነው። እንደ የዘርፉ ሁኔታ ሌሎች የልማት አጋሮች የሚያግዙበት ቦታ ላይ ክፍት ሆነን እየተወያየን እያስተናገድናቸው ነው። አንዳንዱ ቁልፍ የሆኑ ጉዳዮች ለምሳሌ ዶክተር መቅረስ ታቅ ያለች ባንቺ ዘርፍ ያሉ በተለይ በጣም ኢሰንሻል የሆኑ የሕክምና አቅርቦቶች አሉ። ይህንን የልማት አጋሮቹ ካገዙን ጥሩ ነው፣ ግን አናግዝም ካሉ በጨራሽ ልንተ የምንችለው ነገር አለ። አሁን የሚቀጥሉ ዓመት በጀት ስናዘጋጅ የማክሮ ኢኮኖሚ ፊስካል ማዕቀፍ ስናዘጋጅ ይህን ከግምት አስገብተን ለዛ የሚሆን በጀት ኦልሬዲ በማዕቀፍ ውስጥ አስገብተን እየሰራን ነው። ሰዎችን ላአላልንም የጎደለው ነገር ለመሙላት በራሳችን አቅም እየሄድን ነው፣ ከሌሎች የልማት አጋሮች ጋር እየሰራን ነው እኛ በእኛ የልማት አቅም ላይ ጥያቄ አንሱ እንጂ እንደ ማርጂን ያግዟቸው የሚሉ ለሚሉት ሁሉ ክፍት ነን። ግን ትልቁ ነገር ይሄ በጣም መልቤ ቅርብ የሆነ ነገር ስለሆነ ዜጎቻችን ራሳቸው እንዲለሉ ደርተናቸው፣ ክቡር ጠቅላይ ሚኒስትሩ ደጋግመው እንደሚሉት ኢትዮጵያ ኢ ወደሚለው ደረጃ መድረስ እንድንችል ህዝባችን ተግቶ መስራት ነው ያለበት ይመስልኝ። የጀመርነውን ቀድመን አይተን የጀመርነውን ነገር ማጠናከር ጠቃሚ ይመስለኛል። ሰው ጠያቂው ሀሳብ